ዛሬ እዚህ ወጀት የደንና አትክልት ፍራፍሬ ችግኝ ጣቢያ ላይ ነው ያየናቸው ስራዎችን ናቸው። ስለዚህ ያው ዞሮ ዞሮ እዚህ ላይ እዚህ ችግኝ ጣቢያ አጠቃላይ የደንና የአትክልትና ፍራፍሬ ችግኞች በስፋት በዘንድሮ ዓመት ነው የጀመር ነው ያው የደን ፍራፍሬ ወደ አርባ ሺህ የሚደርሱ የተለያዩ ዝርያዎችን የውጭና ሀገር በቀሎችን ሞራ አገር በቀል ላይ በማተኮር ወደ ሀያ ሺህ አካባቢ ሀገር በቀል ዝርያዎችን በማባዛት ላይ እንገኛለን። ሌሎች የውጭ ዝርያዎችን አጠቃላይ የደን ፍራፍሬ፣ የአትክልትና ፍራፍሬ ወደ ሰባሽ ችግኞችን አፍልተን እንገኛለን ማለት ነው። ይሄ ምንድን ነው የቀጣይ የክረምት የአረንጓዴ አሻራ ስራዎችንም በተገቢው መንገድ ለማሳካት ቅድመ ዝግጅትን ጨርሰን አሁን ያው የማለማመድ ስራ ላይ ነው ያለ ነው። ሃርደኒንግ ኦፍ የማድረግ ችግኞችን ወደ ተከላ ቦታ ወደ ዲፖ አዘጋጅተን ለመውሰድ የማለማመድ ስራ ላይ እንገኛለን። ስለዚህ በተሻለ መንገድ ያው የአንድ ዓመት ስራ ቢሆንም ከዚህ በተጨማሪ ራሱ የሳር ዝርያዎችን ወደ ሰባት የሳር ዝርያዎችን ከተለያየ ቦታ አምጥተንም እያባዛን ነው። አንደኛ የከተማ የጽዳትና ውበት የሚሆኑ የሳር ዝርያዎችን፣ ሌላው ደግሞ የአርሶ አደሩን የመኖ ክፍተት ሊሞላ የሚችል ወደ ሰባት የሚሆኑ የሳር ዝርያዎችን አምጠን እያባዛን ነው። በተቀናጀ መልኩ ሶስት ዝርያዎችን የአትክልትና ፍራፍሬ፣ የደንና የሳር ዝርያዎችን እያባዛንበት እንገኛለን። ያው ለጊዜው በዚህ ባለችን ቦታ ሙሉ ለሙሉ መጠቀም ችለናል። ቀጣይም ይህን ስራ ደግሞ እያስፋፋና የተሻለ ውጤት ሊያመጣ በሚችል የምንሰራበት ሁኔታ ይኖራል ማለት ነው። ያው ቅድመ ዝግጅታችንም አሁን ለቀጣይ አመትም የተዘጋጀን ያለንበት ሁኔታ እና ፕላስቲክ ጥቅጣቁ፣ ኮምፖስት ዝግጅቶችን የተለያዩ ማቴሪያሎችን ለችግኝ ጣቢያው መሟላት ያለባቸውን ማቴሪያሎች አሟልተን እንገኛለን ማለት ነው። አሁን ካሁን በፊት የፍኖ ሰላም ከተማ አስተዳድር ማህበረሰብ ከሌላ ቦታ ነው ችግኞችን የገዛ የነበረው። ችግኝ ጣቢያው አዲስ ነው። በዘንድሮ አመት 2016 17 ነው የጀመረው። ስለዚህ ለአርሶ አደር ግብዓት መስጠት የምንጀምረው ዘንድሮ ነው ማለት ነው፣ ችግኝ ግብዓቱ የምንሰጠው። ስለዚህ ካሁን በፊት ሌላ ቦታ ሄዶ ይገዛ የነበረው በውድ በተለያየ በትራንስፖርት ይበላ የነበረው አሁን የፍኖተ ሰላም ማህበረሰብና ሌላው በአቅራቢያ ያሉ ወረዳዎች እዚህ ከሌላ ቦታ የማያገኛቸውን ችግኞች የሚያገኙበት ሁኔታ በተለይ በቃ የከተማ ሊመጡ የሚችሉ የአትክልትና ፍራፍሬ የደን ችግኞችን በከተማ አንተስ ስታንዳርድ ልናለማቸው የምንችልና ለማህበረሰቡም በጤናው ዘርፍም ሊቀርፉ ይችላሉ የሚሉ የተባሉት ነው እያለማን ያለን። በዘንድሮ አመት፣ ያው የፍኖ ሰላም ማህበረሰብ ሳይሰቃይ ሳይንገላታ አስፈላጊውን ችግኝ ከኛ በመውሰድ በጓሮም በማሳውም ማልማት የሚችልበትን ሁኔታ ፈጥረናል። ምንድነው የሰው ሰራሽ ማዳበሪያ ነው። በተለያየ መንገድ ዋጋም እየጨመረ ሲሄድ የአቅርቦቱ ጉዳይም ያው ቢከሰትም ቢያንስ በተመጣጣኝ ሰው ሰራሽ ማዳበሪያ ገዝቶ ተጨማሪ ደግሞ የተፈጥሮ ማዳበሪያዎችን መጨመርና የአፈር ፈርቲሊቲውን የሶይል ፈርቲሊቲውን መጨመር ስላለበት በአርሶ አደሩም በሁለት አይነት መንገድ እየአዘጋጀ ያለበት ሁኔታ አለ። አሁን ኦልሞስት የቨርሚ ኮምፖስት የሚባላል የቨርሚ ኮምፖስት በትል የሚባዛ እሱንም ወደ 14 የሚሆኑ አርሶ አደሮች በሁለቱ የገጠር ቀበሌዎች ጀምረውታል። የተጀመረና እየሰፋ ያለበት ሁኔታ አለ። በችግኝ ጣቢያችንም እያባዛነ የቨርሚ ኮምፖስት ጣቢያ ማግኛ ለአርሶ አደሩ የምናሰራጭበት ጣቢያ ሆኖ እያገለገለ ያለበት ሁኔታ አለ። ለአርሶ አደሩ በነፃ ነው የምናሰራጭ። የተለያዩ ፕሮጀክት ሲመጡ ደግሞ በሽያጭ ለሌላ ወረዳዎች እንሰጣለን። ከዚህ ባለፈ ደግሞ በችግኝ ጣቢያው ዙሪያ ስናይ ቢያንስ ችግኞችን በተለያየ መንገድ ቢያንስ ጊዜ የሚወስዱ ችግኞችን በአፋጣኝ እንዲያድጉና የሶይል እርሾን ለመጠበቅ የጫካ አፈርን ለመተካት ቨርሚ ኮምፖስትና መደበኛ ኮምፖስት ያው እያዘጋጀነ የአካባቢ አፈር፣ አሸዋ እና የጫካ አፈርን በኮምፖስት እየተካን የምንሰራበት ሁኔታ አለ። ርሾውን አስጠብቀን ችግኙ ፕሮፖርሽናል፣ በተመጣጣኝ ጊዜና ተመጣጣኝ እድገት እንዲኖረው በዚህ መንገድ ርሾ ተሰርቶ እየተሰራበት ያለበት ሁኔታ አለ። ያው የተሻለ እንግዲህ ችግኝ ጣቢያው ምንድነው፣ ላርሶ አደሩም ለችግኝ ጣቢያው የምንሰራቸው ስራዎች በጣም አበረታቻችና ውጤት አምጪ ተግባራቶች ናቸው። ስለዚህ አርሶ አደሩም ከዚህ እያየ በርሚ ኮምፖስቱንም እየወሰደ ያለበት ሁኔታ አለ። ሌላ ደግሞ የመደበኛ ኮምፖስቱንም እንዴት እንደሚዘጋጅ ሬሽዮውን ጠብቆ አርሶ አደሩም የሚያዘጋጅበትና በክረምት ወቅት ከመሬት በላይ በበጋ ከመሬት በታች ያዘጋጀ ያው የተሻለ የማዳበሪያ ግብቱን በተመጣጣኝ የበርሚ ኮምፖስት እስከ 50% ሰማኒያ በሀያ ደግሞ የመደበኛ ኮምፖስቱን እያጠጣመ ያው እየሰራ ያለበት ሁኔታ አለ። ይህን ቀጣይ አስፋፍተን ስራት ይጠበቅብናል። አርሶ አደሩ አሁን መደበኛ ኮምፖስትን ለምዶታል። ስለዚህ ቨርሚ ኮምፖስት ላይ ደግሞ በጓሮ እያዘጋጀ እንዲጠቀም ሞር መስራት ይጠበቅብናል። አሁን ጅምምሮች ነገሮች አሉ። እነሱም ቀጣይ ማስፋት ይጠበቃል ማለት ነው።